ሰላም ሰላም፣ የስንዱ ቻናል ተከታታዮች የቤተሰቦቼ፣ ሰላማችሁ ብዝዝት ይበልልኝ። ባለም ዳርቻ ያላችሁ ሁላችሁንም ሰላም ብያለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ እንድታደርጉ ከወዲሁ በአክብሮት እጠይቃለሁ። ዛሬ እንግዲህ በዚህ በሚያምር መልኩ ይዤላችሁ የመጣሁት የመኮረኒ በሻሜል አሰራር ማለት ነው። የሚያስፈልጉም ግብዓቶች እንግዲህ እዚህ ጋር እንዳለ ዘርዝሬያለሁ። የተፈጨ ስጋ ያስፈልገናል። ዝንጅብልና ነጭ ሽንኩርት፣ ቃሪያ፣ ቀይ ሽንኩርት፣ ቲማቲም ያስፈልገኛል። መኮረኒ፣ ከዛ ደግሞ የክሬም ጥጣበኸ ያስፈልገኛል። ጅብ ነካሳ ያስፈልገኛል። ዘይት ዘይቶን ቅመማ ቅመሞች ደግሞ ኮዝቦራ ፍልፍል አስዋድ ባህራት ምቸክል ባህራት ካሪ ያስፈልገኛል። ከዛ የሚያስፈልገኝ እንግዲህ ጣዋ ያስፈልገኛል፣ መጥበሻ ማለት ነው። በምፈልገው መልኩ ትንሽ ዘይት ዘይቶን አደርጋለሁ። ሽንኩርቴን በዚህ መልክ በደንብ አጉላላዋለሁ ማለት ነው። ትንሽ ብራውን እስከሚሆን በጣም ሳይቀላ ማለት ነው። ነጭ ሽንኩርትና ዝንጅብሌን፣ ቃሪያዬን አደርጋለሁ። በደንብ አቁላለዋለሁ። ይህንንም ትንሽ ከለሩ እንትን እስከሚል በጣም መቅላት የለበትም። ያስፈልገኝ ቅመማ ቅመሞቼ እንደነገርኳችሁ ባህራት ምቸክል፣ ፓብሪካ፣ ኮዝቦራ፣ ካሞን፣ ባህራት ካሪ ያስፈልገኛል። ጨው፣ ቃሪያ ያስፈልገኛል። የተፈጨ ስጋ ማለት ነው። በዚህ መልክ እንግዲህ ግብአቶቼን በደንብ ካቁላለሁ በኋላ ቅመማ ቅመሜን ሁሉን አስገብቻለሁ ስጋይን በዚህ መልኩ በደንብ አቅሏለዋለሁ ማለት ነው። በዚህ መልክ እንግዲህ ሳልሳ አድርግ ያለሁ ያው ያልነገርኳችሁ ሳልሳ ማድረግ ይበታለሁ። በመጨረሻ ቲማቲም አድርጋለሁ በደንብ ውሃው መጠጥ ካለልኝ በኋላ የስጋው በኋላ ላይ ነው እኔ ቲማቲም የምጨምረው። ያው ሁላችን የራሳችን ጠሪካ አሰራራለን እንግዲህ እኔ በዚህ መልኩ ነው የምሰራው፣ የራሴን አሰራር ማለት ነው። በጣም ትወዱታላችሁ። እንደዚህ ያርጋችሁ ሰርታችሁ፣ በጣም ቆንጆ የሆነ ጣፋጭ የሆነ መኮረኒ በሻሜል ለሚሆንላችሁ። በዚህ መልክ እንግዲህ አቁላልቼ ያው ጨርሻለሁ ማለት ነው። ዝግጁ ሆኗል ማለት ነው። ቃሪያ አረግበታለሁ። ቃሪያ የማደርግበት ትንሽ ቃናው ነው ቀይር ያደርግልኛል። የረሳሁት ነገር ደግሞ ኦሪጋኑም አረጋለሁ። ኦሪጋኖ ባህራት ማለት ነው ቅመማ ቅመም ነው፣ አረግበታለሁ። ጣዕሙ የስጋችን ሽታ ቆንጆ ይሆናል ማለት ነው። በጣም ጣፋጭ ይሆንልናል ማለት ነው። በመቀጠል እዚህ ጋር ባዶ ብረድስ ያስፈልገኛል። ውሃ ሙቅ፣ ለመኮረኒ ማለት ነው። መኮረኒ ጥምዝዝ መኮረኒ ነው የምሰራው። ከፈለገን በስፓጌቲ መስራት ይቻላል፣ በምንፈልገው አይነት ይቻላል። ዛሬ ግን እኔ በዚህኛው መኮረኒ ነው እሽላችሁ የቀረብኩት በዚህ መልኩ እንግዲህ ብረት ድስታችን ውሃ የጣድ ነው፣ የፈላልን ነው። ከፈላ በኋላ በዚህ መልኩ መኮረኒው ላይ ትንሽዬ ዘይት አረጋለሁ። መኮረኒው ከማስገባት በፊት ማለት ነው። ትንሽዬ ዘይት አደርጋለሁ። ከዛ መኮረኒውን በደንብ አስገባለሁ። በደንብ እስከሚበስል ሌላ ስራችንን ደግሞ በጎን እንሰራለን ማለት ነው። በሻሜሉን እንሰራለን ማለት ነው። እንግዲህ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ ማድረግ አትርሱ። ቤተሰብ ከሆናችሁም ላይክ ማድረግ ማበረታታት፣ ኮመንት መጻፍ የምታበረታቱኝ ቤተሰቦቼም ሁላችሁም ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። እዚህ ጋር እንግዲህ ባዶ ብረት ድስት ያስፈልገኛል። ቅቤ ነው ማድረግ ያለብኝ፣ ግን ቅቤ ስለሌለኝ ዛሬ በዘይት ዘይቶን አድርገዋለሁ። ትንሽ ዘይት ዘይቶን አድርጌ ሁለት ማንኪያ ነጭ ዱቄት ያስፈልገኛል። ይሄንን በደንብ አምሰዋለሁ ማለት ነው ከለሩ ብራውን እስከሚሆንልኝ ማለት ነው። ከለሩ ብራውን ይሆንልኛል፣ በደንብ ጠብሰዋለሁ በዘይቱ ማለት ነው። ቅቤ ቢኖረን ያው ቅቤ የተሻለ ይጣፍጥልናል፣ ቆንጆም ይሆንልናል ጣዕሙ ማለት ነው። እኔ ግን ቅቤ ስለሌለኝ ዛሬ በዘይቱ ዘይቱን በዘይትን ይቻላል፣ ቤት ባፈራው ማለት ነው። እና ዱቄት ወተትም አልተጠቀምኩም ዛሬ። በዱቄት ወተት ማድረግ ይቻላል። ፍሬሽ ሚልክም ካላችሁ ፍሬሽ ወተት ያኔ ትኩስ ወተት ማለቴ ነው። ካለ በዛ ማድረግ ይቻላል። እዚህ ጋር በትኩስ ወተት ነው የተጠቀምኩት እኔ። እዚህ ጋር እንግዲህ ክሬም አጠጠብቅና ጅብነካሳ ማለት ነው ያስፈልገኛል ይሄንን ግብዓት እንግዲህ አስገባበታለሁ ማለት ነው ከበሻሜሌ ላይ በደንብ ተንከተከ በኋላ ከዚህ ትንሽ አረግበታለሁ፣ ጅብንም አንድ ካሳ አደርግበታለሁ ማለት ነው። በደንብ ይሄንን አማስለዋለሁ ማለት ነው። ትንሽ ጨው አረግበታለሁ። ትንሽ ፍልፍል አስዋት አደርግበታለሁ፣ ቁንዶ በርበሬ ማለት የኔ። ከዛ ደግሞ ኦሪጋኖ አረግበታለሁ፣ ጣዕሙ ቆንጆ ይሆንልናል። ጨውን እናደርጋለን በዚህ መልኩ በሚበቃን ያህል በዚህ መልክ አደርጋለሁኝ ወፍሮ ካያችሁ ትንሽ ውሃ ጠብ ማድረግ ትችላላችሁ። ለእኔ ግን ያው ልኬ ነው። ግን በጣም ከወፈረባችሁ ትንሽ ጠብ ማድረግ ትችላላችሁ። እዚህ ጋር መኮረኔ ደርሶልኛል ማለት ነው። እንግዲህ ቫይሬክስ ላይ አድርጌ ያው ሰሐን አድርጌ ፎረን ውስጥ የማስገባው ማለት ነው፣ ኦቭን ውስጥ የማስገባው በዚህ መልክ። እንግዲህ መኮረኔን ከቤሻ ምሉ አረጋለሁ። ከዛ ደግሞ ጅብን ሙዘሬላ ያስፈልገኛል አደባልቄ አደርግበታለሁ ማለት ነው። በዚህ መልክ ከፈለጋችሁ ግሽጣ ማድረግ ይቻላል። ብዙ ጠሪቃ ነው ያለው፣ ብዙ አሰራር ነው ያለው። ያው እኔ ግን እንደዚህ አድርጌ ነው የምሰራው። ብዙ ጊዜ ያው በሻሜ ላይ በጣም አይተርፍም። ሙጥጥጥቅ ተብሎ ነው የሚበላው። በጣም ይወዱታል ማለት ነው። በዚህ መልክ እየደረደርኩ ነው ማለት ነው። ይህን ከደረደርኩ በኋላ የተፈጨ ስጋዬን ደግሞ ቅድም ያቁላላሁትን ይሄንን ደግሞ እደረድራለሁ ማለት ነው። በዚህ መልክ እንደምታዩት በዚህ ከደረደርኩት በኋላ ከዚህ ላይ ደግሞ መኮረኒ ነው የማደርገው ማለት ነው። በረድፍ ማለት ነው፣ በጠበቃ ማለት ነው፣ በረድፍ በፎርም ማለት ነው። እንደዚህ እንደረድረዋለን ማለት ነው። ፎርን ላይ ስለምናስገባው፣ ኦብን ላይ ስለምናስገባው በእንደዚህ መልክ እናደርጋለን። በጣም ቆንጆ ነው፣ ይጣፍጣል። መኮረኒ የምትወዱ መኮረኒ በሻሜል የምትወዱ እንደዚህ አድርጋችሁ ሰርታችሁ በቤታችሁ ብሉ። ባላችሁበት ቤትም ሰርታችሁ መጠቀም ትችላላችሁ። እንግዲህ ጠሪካው ይሄንን ይመስላል። በጣም ቀላል መንገድ ነው፣ በፍጥነት ነው መስራት የምትችሉት። ከዚህ በመቀጠል ያው መኮረኒን ደግሞ አድርጋለሁ ማለት ነው። የቀረኝን ሶስተኛ ደረጃ ላይ ማለት ነው። ትንሽ የጅብነ ሞዞሬላ አድርግበታለሁኝ እጅግ ነው መዞር የለው ያው፣ በሻሜላችን በጣም እንዲጣፍጥልን ያግዘናል። አናበዛም፣ ያው በትንሽ እንደምታዩት በስሱ ነው ማደርግበት በዚህ መልኩ። መኮረኒውን ደግሞ ከላይ አድርጋለሁ፣ እንደምታዩት በዚህ መልክ ማለት ነው። ከዚህ በኋላ ያው የሚያስፈልገን በሻሜላችንን ከላይ ማድረግ ነው እየቀረን ማለት ነው። ሁሉንም ነገር እየጨረስን ነው ማለት ነው። እንግዲህ በዚህ መልክ በጣም ቆንጆ በሆነ አሰራር እንደዚህ አድርጋችሁ ሰርታችሁ ተጠቀሙ ቤተሰቦቼ። እያችሁት በጣም ቆንጆ የሆነ አሰራር ነው። ክሬሙን አሁን ያው በዚህ መልክ ክሬሜን ጨምራለሁ ማለት ነው። በዚህ መልክ ጅግኖ መዞሬላም ከላይ አረግበታለሁ ማለት ነው። ጅግኖ መዞሬላው እንዳልኳችሁ የመኮረኒ በሻሜላችንን ጣዕም የሚሰጥልን ነው። ከሌለንም ዝም ብለን እንደዚሁ መስራትም ይቻላል። ግን እኔ ያው እንደዚህ ስለሚወዱ ቤተሰብ እዚህ ያሉት በዚህ መልክ ነው የምሰራው። ይሄ እንደምታዩት እንግዲህ አዘጋጅቼ ጨርሻለሁ። ከዚህ በኋላ ያው ኦቨን ውስጥ ማስገባት ነው የቀረን። ከዚህ በኋላ እንደምታዩት እዚህ ጋ እንቁላል ያስፈልገኛል። የእንቁላል አስኳሉን ነው የምፈልገው። ክሬም ስላደረጉበት ከላይ ላይ ትንሽ ብራውን ከለሩ እንዲያምርልኝ ማለት ነው። እንቁላሉ እንዳይሸትብን ትንሽ ኦሪጋኖ አናረግበታለን። ትንሽ የኦሪጋኖ እና ፍልፍል አስዋት ማድረግ ይቻላል። ብላክ ፔፐር ማለት ነው። በዚህ መልኩ ከላይ እንቀባዋለን ማለት ነው። ኦቭን ውስጥ ስናስገባው ከለሩ እንዲያምርልንና ቆንጆ እንዲሆን ማራኪ እንዲሆን ስፍራ ላይ ሲነጠፍ ሲቀረብ ማለት ነው። ቆንጆ እንዲሆን ያደርግልናል። ሽታው እንቁላል እንዳይረብሸን ግን ኦሪጋኖ ማድረግ አለብን። ኦሪጋኖ ወይም ደግሞ ብላክ ፔፐር ማድረግ አለብን። በዚህ መልኩ እንደምታዩት እንደዚህ አድርጊ አዳርሰዋለሁ ሁሉም ቦታ ማለት ነው። ትንሽ የክሬም ከላይ ደግሞ ታደርጉበታላችሁ እንዲዋሃድ ማለት ነው። እንቁላሉ ስለወፈረ እንዲዳረስ ማለት ነው። ትንሽ ነው የምታደርጉበት በዚህ መልኩ ደርሷል ማለት ነው። ከዚህ በኋላ ከላይ እና ከታች ኦቭን ላይ ማስገባት ማለት ነው። የቀረን ከለሩን ብራውን እስከሚሆንልኝ ትንሽ ጎልድ ከለር እስከሚሆን በጣም ብራውን ሳይሆን፣ ኦቭን ላይ በዚህ መልኩ እናስገባዋለን። በጣም ቆንጆ የሆነ አሰራር ነው። ሰርታችሁ እንድትጠቀሙ ጋብዛችኋለሁ። አዲስ ከሆናችሁ ላይክ ሰብስክራይብ ማድረግ አትርሱ። ቤተሰብ ካልሆናችሁም ቤተሰብ እንሆን፣ ቤተሰብ አድርጉኝ፣ ሰብስክራይብ አድርጉኝ። የበለጠ የተሻለ ነገር ብዙ ነገር ይዤ እንድመጣ አግዙኝ፣ አበረታቱኝ። እንግዲህ የዛሬ ውሎ ይሄ ይመስላል። መኮረኒያችን በዚህ መልኩ ደርሶልናል ማለት ነው። እንደምታዩት በጣም ቆንጆ በጣም ጤነኛ የሆነ ምግብ ነው። ሰርታችሁ በየቤታችሁ እንድትጠቀሙ ጋብስኩኝ።